ዋው እስቲ ከመሄዳቸው በፊት በደንብ አጨብጭቡላቸው። ሃሌሉያ! በጣም ነው ደስ የሚለው አይደል? እኔ ልቤ ሞቋል። ጌታ ኢየሱስ ይባረክ፣ አሜን። በጠዋት ልቤን አሙቀው ነው ደበረ ዜላኩኝ። አሁን ደግሞ የበለጠ ክብር ለእግዚአብሔር ሲል ለአባቶች ሁሉ ድጋሚ እስቲ ሃሌሉያ አጨብጭቡላቸው። የእግዚአብሔር ስም የተባረከ ይሁን፣ አሜን። እግዚአብሔር መልካም ነው። እግዚአብሔር እንግዲህ በልጆች ባርክ ሆናል። ስሙ የተባረከ ይሁን ሃሌሉያ። በእግሮቻችንን ቆምና እግዚአብሔርን አመስግነን የእግዚአብሔርን ቃል ደግሞ አውጀን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር መንፈስ በዚህ አለ። ሃሌሉያ ሃሌሉያ። ስትጸልይ አለን። አይኖቻችሁን ጨፍኑና እግዚአብሔርን አመስግኑት። እግዚአብሔር ስለረዳን እግዚአብሔር ስላገዘን በምህረቱ ብዛት ዛሬ ላይ ስለቆምን እግዚአብሔርን አመስግኑት። ሃሌሉያ እግዚአብሔር የሰጠኝ ቃል አለ። ያን ቃል ከማንበብ በፊት ግን እግዚአብሔርን አመስግኑት። እጆቻችሁን ዘርጉና እግዚአብሔር አመሰግንሃለሁ በሉት። ሃሌሉያ ሃሌሉያ መልካምነትህ ዛሬም በህይወት እንድኖሩ እግዚአብሔር ሆይ ያንተ ምህረት የአንተ ቸርነት እግዚአብሔር እናመሰግንሃለን። እግዚአብሔር ሆይ ዜጋዶ ሳካታናማንታራላባጂናማጋንታራላባጅ

ተግባር አላባዲ እናመሰግንሃለን አባታችን፣ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን እግዚአብሔር ሆይ። ሃሌሉያ ሃሌሉያ። በጸሎት መንፈስ እንዳለን ከእግዚአብሔር ቃል አንድ ስፍራ አነብላችኋለሁ። እንደዚህ ይላል። ለአንድ ሰው መልእክት ነው። ሃሌሉያ እግዚአብሔርም እንደ ሃሌሉያ የእግዚአብሔር ቃል ሲናገር እንደዚህ ይላል ተስፋን የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች ይላል ሃሌሉያ ስለዚህም ደግሞ በብዛታቸው እንደ ሰማይ ከዋክብት እንደማይቋጠርም በባህር ዳር እንዳለ አሸዋ የነበሩት የሞተ ሰው እንኳን ከመሰለው ከአንዱ ተወለዶ ይላል ዛሬ በጌታ በኢየሱስ በህይወታችሁ ላይ ይናገራል። በጌታ በኢየሱስ ክርስቶስም እና ስልጣን እግዚአብሔር ተናግሯችሁ፣ እግዚአብሔርን በምጠብቁበት ነገር ላይ ሁሉ ዛሬ በኢየሱስ ክርስቶስም ኃይል ትቀበላላችሁ። በጌታ በኢየሱስ ክርስቶስም ከፊታችሁ ባሉት ቀኖች ውስጥ በናዝሬቱ በጌታ በኢየሱስ ክርስቶስም እና ስልጣን ለመጸነስ ኃይልን በእምነት አገኘች ተብሎ እንደተጻፈ፣ በጌታ በኢየሱስ ነገራችሁን ወደ መኖር የሚያመጣ የእግዚአብሔር ኃይል ዛሬ እንደ ተማር ነው መንፈስ ቅዱስ እንደ ተናገረን የእግዚአብሔር ኃይል በጌታ በኢየሱስ ክርስቶስም እንደገና በውስጣችሁ ይነሳሳ፣ በጌታ በኢየሱስም በውስጣችሁ ይቀጣጠል። ያልነበረውን ነገር ወደ መኖር የሚያመጣ በጌታ በኢየሱስ ክርስቶስም እና ስልጣን ረጅም ዘመን የጠበቃችሁበትን ነገር፣ ረጅም ጊዜ የጠበቃችሁበትን ነገር የምትቀበሉበት ሳምንት ይሁንላችሁ። በጌታ በይ ይህ ሳምንት ከአዲስ ነገር ጋር የምትገናኙበት ሳምንት ይሁንላችሁ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ እንደ ተጻፈ በኢየሱስ ክርስቶስም እግዚአብሔርን በምጠብቁበት ነገር ላይ ሁሉ ኃይላችሁ እንዲታደስ እጸልያለሁ። በኢየሱስም ኃይላችሁ ይታደስ። ጉልበት ባጣችሁበት ነገር ላይ በደከማችሁበት ነገር ላይ ደከመኝ ባላችሁበት ነገር ላይ ሁሉ በጌታ በኢየሱስ ክርስቶስም ኃይላችሁ የታደሰ ይሆን። በኢየሱስም ኃይላችሁ ይታደስ። ማላዶሳካታና ካታና ማንታራ ላባ ጋላባያ ማንታራ እግዚአብሔር ምንድን ነው የምጠብቁት? እግዚአብሔር ተናግሯችሁ ግን እየጠበቃችሁት ያላችሁት ነገር ምንድን ነው? ማላዶ ሳካታና ማንታራ ላባ ጋላባጋያ ሬባጋዶሷ ካታና ማንታራ ላባያ በኢየሱስም ይህ ጁን ወርስ አያልቅ። በጌታ በኢየሱስም ከነገራችሁ ጋር ተገናኙ። በጌታ በኢየሱስም ከነገራችሁ ጋር ተገናኙ። እግዚአብሔር ካላችሁ ነገር ጋር ተገናኙ። አንዳንዱ ነገር የረሳችሁት ነገር ከመቆየቱ የተነሳ ልባችሁ የዛለበት ነገር በጌታ ይህ ወርስ አይፈጸም። በጌታ በኢየሱስም እግዚአብሔር ካላችሁ ነገር ጋር ተገናኙ። ይህ ሳምንት ኃይል የምትጣጠቁበት እንደገና ለመሄድ እንደገና ለመሮጥ እንደገና ለመሄድ በጌታ በኢየሱስ ኃይል የምትቀበሉበት ሳምንት ይሁንላችሁ። ማላቶ ሳካታና ማንታራላባ ጋላባያ ዤጋታና ማንታራላባራላባራላባራላባዲ ተስፋን የሰጠው የታመነ ነው። ትላንት ያወራችሁ እግዚአብሔር የታማኝ ነው። እግዚአብሔር እሱ ታማኝ ነው። እግዚአብሔር ታማኝ ነው። እስቲ አንድ ሰው እግዚአብሔር ታማኝ ነው ብሎ ይጩ። ጮክ ብላችሁ እግዚአብሔር ታማኝ ነው በሉ። ይኸው ጮክ ባለ ድምፅ ጠላት ይስማ፣ ሁኔታ ይስማ። እግዚአብሔር ታማኝ ነው በሉ። አያችሁ፣ ሳራ የምትቆጥር የነበረው የእግዚአብሔርን ታማኝነት ነው። የእሷን ነገር መምጣት አለመምጣት ሳይሆን የእግዚአብሔርን ታማኝነት ትቆጥር ነበረ። ሃሌሉያ ታማኝ እንደሆነ ስለቆጠረች በጌታ በኢየሱስም ነገ የጸሎታችሁ መልስ ሁሉ ይፍጠንላችሁ። በጌታ በኢየሱስ መጽሐፍ ሲናገር የምትዘገይ ተስፋ ልብን ታሳዝናለች ተብሎ እንደተጻፈ የሚዘገይ ተስፋ ሁሉ እንዲፈጠን እጸልያለሁ። እግዚአብሔር የተናገራችሁ ነገር ሁሉ ይፍጠንላችሁ። በኢየሱስም እግዚአብሔር ያወራችሁ ነገር ሁሉ ይፍጠንላችሁ። ይህ ሳምንት የእግዚአብሔርን ኃይል የምትለማመዱበት፣ በውስጣችሁ ያለው ኃይል እንደገና የሚቀጣጠልበት። በውስጣችሁ የእግዚአብሔር ክብር የሚነድበት ማጋታና ማንታራ ላባጋ ላባጋ ያ ማጋ ሳራ እንድትጸንስ ያደረጋት ያ የእምነት ኃይል በጌታ በየሱም በውስጣችሁ ይቀጣጠል። በጌታ በየሱም በውስጣችሁ መንደድ ይጀምር። የዘገየውን ነገር ያፍጥንላችሁ። በጌታ በየሱም ያደከማችሁ ነገር ከህይወታችሁ ላይ ይነሳ። ያሰለቻችሁ ነገር ከሕይወታችሁ ላይ ይነሳ ማላዳራ ሻካታና ማጋያ ሌሊት ላይ ነው መንፈስ ቅዱሴን ቃል የሰጠኝ ለአንድ ሰው መልእክት እንደሆነ አውቃለሁ ይሄ ሳምንት ሳያልቅ በጌታ በኢየሱስም ኃይላችሁ የታደሰ ይሁን በኢየሱም ኃይላችሁ ይታደስ አላወክምን አልሰማህምን እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው አይደክምም አይታከትም ጎበዛዝት ሊደክሙ ይችላሉ። አንተ የምታመልክው አምላክ ግን አይደክምም። አንቺ የምታመልኪው አምላክ አይደክምም። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ ይሄዳሉ፣ አይደክሙም፣ አይታክቱም ተብሎ እንደተጻፈ መታከት ከሕይወታችሁ ይነሳ። በኢየሱስ ክርስቶስ መታከት ከሕይወታችሁ ይነሳ። ኃይል ይገለጥ። ኃይል ይገለጥ። ኃይል በውስጣችሁ ይገለጥ። በጌታ በኢየሱስም ኃይል በውስጣችሁ ይገለጥ። ኃይል ይሁንላችሁ። ባደከማችሁ ነገር ላይ ኃይል ይሁንላችሁ። በትዳራችሁ ላይ ኃይል ይሁን። በሥራችሁ ላይ ኃይል ይሁን። በነገራችሁ ላይ ኃይል ይሁን። በጤንነታችሁ ላይ ኃይል ይሁን። አንደኛው የእግዚአብሔር መንፈስ የኃይል መንፈስ በጌታ በኢየሱስም በውስጣችሁ ይቀጣጠል። እንደገና እንደገና የተዳፈነው ነገር እንደገና የተረሳው ነገር እንደገና የተቀበረው ነገር በጌታ በኢየሱስም ሕይወትን ያገኝ በጌታ በኢየሱስም። ሙት ከሆነ የሚመስለው ነው እኮ የሚለው፣ ሙት ከሚመስለው ከዚህ ሥጋ እንደ ከዋክብት የሚበዛ እንደ አሸዋ የሚበዛ ዘር ከወጣ በጌታ በኢየሱስም ይህን ያደረገ የእግዚአብሔር ኃይል በዚህ ሳምንት ይገናኛችሁ በጌታ በመኝታችሁ ላይ ይገናኛችሁ፣ በጸሎ ስፍራችሁ ላይ ይገናኛችሁ። በኢየሱስ ስም በውስጣችሁ ኃይል ይውጣ። ማላቶ ሳካታና ማንታ የእግዚአብሔር ቃል በሁለት በኩል ከተሳለ ሰይፍ ይልቅ የተሳለ ነው። አጥንትና ጅማትን እስኪ ላይ ዘልቆ ይገባል ተብሎ እንደተጻፈ ይህ ቃል በአንድ ሰው ልብ ውስጥ እግዚአብሔር ሆይ ዘልቆ እንዲገባ ጸልያለሁ። ማላቶ ሳካቲ ናንታ ላዲና አንታራ ላባዲና ማንታ ለአንድ ሰው የማይረሳው ማለዳ ስለሆነ ኃይልን ስለተካፈልን እግዚአብሔር ሆይ ኃይልን ስለተካፈልን እንደገና ለመቀጠል እንደገና ለመሄድ መንፈስ ቅዱስ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግናለን። አንተ ሁል ጊዜ ከእኛ ጋር ነህ። ማላቲና ማንታራ ላባዲ ማንቶሮሎቦዲና ማንታራ አላባዲና ማንታራላባ አላባዲ ሜንታራ ላባጅና ማንታራ ላባ አላባዲ መጽሐፍ ሲናገር እንደዚህ ይላል። እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት ይላል። በጌታ በኢየሱስ እግዚአብሔር እንደተናገራችሁ እንደዛ ይሆንላችኋል። እግዚአብሔር እንዳላችሁ እንደዛ ይሆንላችኋል። ጠላት የሚለው አይደለም፣ ሁኔታ የሚለው አይደለም፣ አገር የሚለው አይደለም። እግዚአብሔር የተናገረው እግዚአብሔር ያለው በጌታ በኢየሱስም እንደዛ ይሆንላችኋል። ይሄ ጁን ወር ሳያልቅ በጌታ በኢየሱስም አንድ ሰው ወደ ጆሮ የምሥራች ይግባ። መልካም ዜና ወደ ጆሮአችሁ ይምጣ። በጌታ በየእግዚአብሔር ኃይል ይህንን ያደርግላችሁ። ማላቶ ሳላዲና ማንታራ ባያ ላዲና ማንታራ በጌታ በየ ኃይል ተቀበሉ። በጌታ በየሱስ ኃይልን ተቀበሎ። በጌታ በኢየሱስም ኃይልን ተሞሉ። ማላቶ ሳካታና ማንታራ ላባራ ላባዲ እናመሰግንሃለን፣ እናመሰግንሃለን። መንፈስ በዚህ አለን። እናመሰግንሃለን። አንድ ሰው ኃይል ስለተሞላ እናመሰግንሃለን። እግዚአብሔር በጌታ በኢየሱስ ስም ማላዲና ማንታራ ላባራ ላባዲ ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ። የአንድ ሰው የዘገየ ነገር መፍጠን ስለሆነ ክብር ይሁንልህ። ማላዲና ማንታራ ላባራ ሜላባዲና ማንታራ ላባራ እግዚአብሔር ከተናገረ ይሆናል። ቀድም አምልኮ ላይ ሆነን የእግዚአብሔር ቃል በኃይል በኃይል መጥቷል። ይህን ቃል አንብቤላችሁ ጨርሳለሁ። እንደዚህ ይላል። እንኳን እግዚአብሔር ተናግሮ አይደለም፣ መጽሐፍ ቅዱስ ሲናገር እንደዚህ ይላል። በአፍንጫህ እስትንፋስ ውዎች ተከመሩ፣ ፈሳሾችም እንደ ክምር ቆሙ፣ ሞገድም በባህር ውስጥ ረጋ ይላል። እንኳን እግዚአብሔር ተናግሮ አይደለም፣ እግዚአብሔር ሲተነፍስ ባህር ይከፈላል። ሃሌሉያ! የእኛ አምላክ እንደዚህ አይነት አምላክ ነው። አሜን። እግዚአብሔር ሲተነፍስ የእሱ እስትንፋስ ይላል። ባህሩን እንደ ሞገድ ያቆመዋል፣ ውሃውን ያረገዋል አለ በጌታ በየሱም የእግዚአብሔር ቃል መጥቶላችኋል። በዚህ ሳምንት አዲስ ነገር ይሆንላችኋል። በዚህ ሳምንት አዲስ ነገር ይሆንላችኋል። ይህ ወር ሳያልቅ አዲስ ነገር ይሆንላችኋል። በጌታ በየሱም ከምስክርነት ቃል ጋር ትመለሳላችሁ። አባቶ ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሆን። ቃልህ ህያውና የሚሰራ ነው። ቃልህ ስለመጣለን በመንፈስ ተሞሉ ስላልከን የኃይልን መንፈስ፣ የጥበብን፣ የእውቀትን አንተን የመፍራት መንፈስ እግዚአብሔር ሆይ ስለተሞላን ተሞላን በጌታ በኢየሱስም እናመሰግናለን። አንድ ሰው ደግሞ በኃይል ስለሚወጣ ይህ ኃይል መንፈስ እግዚአብሔር ይዞት ስለሚወጣ በጌታ በኢየሱስም አመሰግናለሁ። ክብር በሰማይና በምድር ላንተ ይሆን። በጌታ በኢየሱስም ጸልየናል። እስቲ ለእግዚአብሔር ክብር እልልታ ጩኸት አምጡለት! ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ፕሮግራማችንን ጨርሰናል። ስትወጡ ፓረንታል ቲምን ሰፖርት እያደረግን የፓረንታል ቲም ገቢ በሙሉ ለችልድረን ሚኒስትሪ ስለሆነ ለልጆቻችን ሰፖርት እንደማድረግ እያሰባችሁ ስትወጡ ያንን እያደረጋችሁ ሂዱ ተባረ